ጎረቤቱ የተከለው አነስ ያለች የቴምር ዘንባባ በአጥሩ በኩል ነበረች። ያቺን ዘንባባ ቆርጦ ካላነሳት በቀር አጥሩን ሙሉ ለሙሉ መስራት አይችልም። ጎረቤቱ ጋርም በመሄድ በትህትና የቤቱን አጥር እየገነባ እንደሆነና የሱ የቴምር ዘንባባ አጥሩን ከመገንባት እንደከለከለው ነገረው። ጎረቤቱም ታዲያ ምን አስበክ ነው ብሎ ጠየቀው። ያም ሰሓባ የቲምሯ ዘንባባ ካልተነሳች ቤቱ ለሌባ አመቺ ይሆናል። እንድ ቁርጣት ማትፈቅድልኝ ከሆነ ልግዛህና እኔው ራሴ ልቁረጣት አለው። ጎረቤቱም የቲምሯን ዘንባባ በጣም ነው መወዳት፣ ልሸጥልህ እንኳን አልፈልግም። ስለዚህ ልተባበርህ አልችልም አለው። ያም ሰሓባ በትህትና ጠይቆት እምቢ ስላለው ጉዳዩን ለነቢዩ ሰለላሁ ዐለይሂ ወሰለም አደርሰዋለሁ ብሎት ሄደ። ያም ሰሓባ ለነቢዩ ሰለ ላሁ ዓለይህ ወሰለም ሄዶ ጉዳዩን ነገራቸው። የአላህም መላእክተኛ ጉዳዩ እንዲረጋገጥ ጎረቤትህም መምጣት አለበት ብለው እንዲመጣ አዘዙ። በመስጂድ ውስጥም የተወሰኑ ሰሓቦች ነበሩ። ወጣቱና ጎረቤቱም ነቢዩ ሰለ ላሁ ዓለይህ ወሰለም ፊት ቆሙ። የአላህም መላእክተኛ ለጎረቤቱ ይሄ ወጣት ያቀረበብህን አቤቱታ ተቀብልሃልን አሉት። አዎ በማለት ጎረቤቱም መለሰ። የአላህም መላእክተኛ ጎረቤትህ ቤቱን መገንባት እንዲችል ዘንባባውን ትተውለታለህ ወይስ ትሸጥለታለህ ብለው ጠየቁት። አይ ዘንባባዋን በጣም ስለመወዳት ልሸጣትም አልፈልግም ብሎ ለነብዩም መለሰላቸው። የአላህም መላእክተኛ ለተወሰነ ደቂቃ ዝም አሉ። ከዛም ወደ ሰውየው ዞረው አንተ ሰው ዘንባባህን ለጎረቤትህ ሽጥለት በመሸጥህ ምክንያት አላህ ሱብሓነሁ ወተዓላ ላንተ በጀነት ላይ አንድ የቴምር ዘንባባን ይተክልልሃል። በዛች የቴምር ዘንባባ ጥላ ስር ተጓዥ የሆነ አካል መቶ አመት ይጓዛታል ብለው የአላህ መላእክተኛ ተናገሩ። ሰሓቦቹም በዚህ ትንሽ ስራ ይህን ሚያህል አጅር በማግኘቱ በጣም ተገረሙ። በሱ ቦታ እኔ በሆንኩኝ በማለትም ተመኙ። ጎረቤቱ ግን አይ እቺ ዘንባባ ልሸጣት አልፈልግም በማለት ድጋሚ መለሰ። ሰሓቦቹም እርስ በእርሳቸው ምን አይነት ሞኝ ሰው ነው! ገና በዱንያ ላይ ሳለ አላህ ስብሓነሁ ወተዓላ በጀነት አበስሮት እንቢ ይላል እያሉ በጎረቤቱ መልስ በጣም ተገረሙ። የአላህም መላእክተኛ ወደ ጎረቤቱ ዘወራሉና ስለዚህ አልተስማማህም ማለት ነውን? አሉት ጎረቤቱም የአላህ መላእክተኛ ሆይ የቴምሯን ዘንባባ በጣም ነው መወዳት፣ ብሎ መለሰላቸው። ወዲያውኑም አበድ አህዳ ብድግ አለና የቴምሯን ዘንባባ ለሱ ብሸጥለት አላህ በጀነት ላይ ለእኔ የዘንባባን ተክል ይተክልልኛልን? ብሎ ጠየቃቸው። የአላህም መላእክተኛ አዎ፣ ተጓዥ የሆነ አካል በጥላዋ መቶ ዓመት ሚያስጉዝ የሆነን የቴምር ዘንባባን አላህ ይተክልልሃል አሉት። አበደህ ዳእም ወዲያውኑ ወደ ጎረቤቱ ዘወራለና በመዲና ውስጥ ያለውን የኔን ማሳ ተመልክተኸዋለን ብሎ ጠየቀው። ጎረቤቱም አዎ በሚገባ በመዲና ውስጥ ስላንተ ማሳ ያልሰማአለን ብሎ መለሰለት። በውስጧስ ያለውን ታውቃለህን ብሎ ድጋሚ ጠየቀው። ሰውየውም መቶ የቴምር ዘንባባ ትልቅ ግንባታ ጣፋጭ የሆነ ውሃ ግዙፍ አጥር ያለው ነው ብሎ መለሰለት። አበዳህ ዳእም ከቴምሯ አቀምሰሃልን ብሎ ጠየቀው። ጎረቤቱም አዎ በሚገባ በመዲና ውስጥ የአበዳህ ዳእን ቴምር ያልቀመሰአለን፣ ባለው ጥራትና ጥፍጥና የከተማው ነጋዴዎች ሁሉ ወደዛ ቴምር ይሽቀዳደማሉ ብሎ መለሰለት። አበዳህ ዳእም ያንን ትልቅ ማሳ ውስጧ እስካለው ነገር ሁሉ ውሰድና ያችን የቴምር ዘንባባ ለኒሽጥልኝ አለው። ጎረቤቱም እያሾፍክብኝ ነውን ብሎ ጠየቀው። አበዳህ ዳእም ወላሂ እያሾፍኩብህ አይደለም ብሎ መለሰለት። ሰውየውም ወደ አላህ መላእክተኛ ዞሮ አበዳህ ዳእ በተናገረው ንግግር ላይ መስካሪ ትሆናላችሁ ሆነ አላቸው። የአላህም መላእክተኛ አዎ መስካሪ ይሆናለሁ ብለው መለሱለት። ጎረቤቱም ያቺን ማታፈራ ትንሽዬ ዘንባባ በአበዳህ ዳእ ትልቅ ማሳ ውስጡ አስካለው ነገር ሊሸጥለት ተስማማ። ጎረቤቱም በተለዋጭ ያ ሁሉ ማሳም በማግኘቱ በደስታ ወደ ቤቱ ተመለሰ። አበዳህ ዳእም የቲሙ ሰሓባ ጋር ሄዶ ያቺን ትንሽዬ የቴምር ዘንባባ አፍርሰህ አጥርህን መሥራት ትችላለህ፣ ለአላህ ብዬ ትቼልሃለው አለው። የቲሙም ሰሓባ አበዳህ ዳእ በዋለለት ትልቅ ውለታ አመስግኖት ውለታህን መቼም አልረሳውም ብሎ ወደ ቤቱ በደስታ ተመለሰ። አበደህ ዳእም ወደ አላህ መላእክተኛ ጋር ተመልሶ ያ ረሱለላህ ያችን የቴምር ዘንባባ ለዛ ምስኪን ወጣት ሰጥቸዋለሁ፣ በእሷ በሷ ተለዋጭ ለኔ በጀነት ላይ የቴምር ዘንባባ አለኝን ብሎ ጠየቃቸው። የአላህ መላእክተኛ ለተወሰነ ደቂቃ ዝም አሉና አይ አሉት። አበደህ ዳእም በነቢዩ ሰለላሁ ዐለይሂ ወሰለም ምላሽ በጣም ደነገጠ። የአላህ አላህ መላእክተኛ ግን ምላሻቸውን አልጨረሱም ነበር እንዲህ በማለት ቀጠሉ። አላህ ሱብሓነሁ ወተዓላ ለዛ ሰውዬ በዛች የቴምር ምክንያት በጀነት ላይ አንድን የቴምር ዘንባባ ያዘጋጀለት፣ አንተ ግን ባለህ ማሳና ውስጧ ባለው ነገር ሁሉ ለአላህ ብለህ ስለሰጠ አዛኝና ይበልጥ ቸር የሆነው ጌታ ግን ለአንተ በጀነት ላይ ብዙ ማሳዎችን ተከለልህ፣ ቆጥሬ ልጨርሳቸው እንኳን አልቻልኩም ብለው መለሱለት። አበዳህ ዳአን በደስታ አላህን እያመሰገነ ማልቀስ ጀመረ። የአላህ መላእክተኛ አስከትለው ከሚን ኢዝቅን ረዳህ ለአቢ ዳህዳህ ማለት ጀመሩ። አልኢዝቁ ረዳህ ብሎ ማለት የቴምር ፍሬዎች በጣም ያበቡበት የቴምር ዘንባባ ማለት ነው። የአላህ መላእክተኛ ይህንን አረፍተ ነገር ብዙ ጊዜ መደጋገም ጀመሩ። ሰሓቦች አበዳህ ዳ በጀነት ውስጥ ባገኘው ብዙ የቴምር ዘንባባዎች እስከ ተገረሙ ድረስ የአላህ መላእክተኛ ያንን አረፍተ ነገር በብዛት ደጋገሙት። ሰሐቦችም አበዳህዳ ያገኘውን ነገር ባገኘን ብለው ተመኙ። አበዳህዳም ይህንን ብስራት ይዞ ለሚስቱ ለመናገር ሄደ። በር ላይም ሆኖ ስሟን እየጠራ ነይ ወደዚህ ውጪ ማለት ጀመረ። ሚስትየውም ምን ተገኘ ብላ ስትጠይቀው አበዳህ ዳእም ይህንን ማሳ ሁሉ ውስጡ አስካለው ነገር ድረስ ሽጬዋለው። በዚህ ቅያሪ አላህ ሱብሓንሁ ወተዓላ በጀነት ላይ ተጓዥ የሆነ አካል በጥላዋ አመት ሚፈጅበትን ትልቅ የቴምር ዘንባባ ሰጥቶኛል አላት። ሚስትየውም ይሄማ በጣም ትልቅ ትርፋማ ንግድ ነው። ነገር ግን እኔም በዛች የቴምር ዘንባባ ጥላ ስር ካንተ ጋር መሆን እችላለውን? ብላ ጠየቀችው። አበዳህ ዳእም በሚገባ እንጂ

ቪዲዮን ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።